ለፊታችሁ የምትመለከቷቸው ሁለት ሰዎች አንዷ ማች፣ ሌላኛዋ ደግሞ ገዳይ ናት። ማለት ነው ልትወልድ አምስት ቀን የሚቀራትን እርጉስ በጭካኔ ከነ ልጇ ተገላለች ማለት ነው። ምክንያቱ ምን እንደሆነ ለምን እንደገደለቻት ምነግራችሁ ሆና ልባካችሁ ስደት ሀገር ላይ ያላችሁ ጓደኛ አለኝ ብላችሁ የምታስቡ ሰዎች ይህንን ቪዲዮ እስከ መጨረሻ አዳምጡት እና ብዙዎቻችሁ ልትማሩበት ይገባል ማለት ነው። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርገልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ስደት ሀገር ላይ ያላችሁ እባካችሁ ጓደኛ ያለኝ ብላችሁ ራሳችሁን አሳልፋችሁ ለማንም እንዳሰጡ ማለት ነው፣ ጥንቃቄ አድርጉ። በተለይ ደግሞ የተጣላችሁት በመሀላችሁ ጥል ተፈጥሮ ቅም ተያይዛችሁ ኖራችሁ እንዲሁ በአጋጣሚ መጥቶ እንታረቅ ብሎ በሚላችሁ ሰዓት ጥርጣሬ ውስጣችሁ ላይ ሊመጣ ይገባል ማለት ነው። እባካችሁ እህቶቼ አትታለሉ ማለት ነው እና በአሁኑ ሰዓት ላይ ሰው ከብተዋል። ወላሂ ላዚም ለራሱ ደስተኛ ሆኖ እናንተ ልታለቅሱ ልትወድቁ በቃ እናንተ ህይወት ሊጨልምባችሁ የሚፈልግ ብዙ ሰው አለ። ከሩቅ አይደለም እኮ ጠላት የሚመጣው፣ የራሳችሁ የቅርብ የምትሏቸው ሰዎች የእናንተ ደስታ በጣም ያዝ እንትን ያላቸዋል፣ ያሳምማቸዋል። የእናንተን ደስታ የማይፈልጉ ሁሌ ማልቀስ፣ ሁሌ ችግር ላይ መቁጠጥ መውደቅን የሚፈልጉ ለእናንተ ደግሞ ጥፋትን የሚመኙ ብዙዎቹ ስላሉ ማለት ነው እና እባካችሁ ተጠንቀቁ ማለት ነው። በተለይ ደግሞ ስደት ሀገር ላይ ስንሆን ብዙዎቻችን ሰው እናምናለን፣ ባመናቸው ሰዎች ደግሞ እንጎዳለን ማለት ነው እና ያመናቸው በቃ በተቸገርኩ ሰዓት ከጎኔ ይሆናሉ ብለን ብዙ መስዋዕትነት የከፈነላቸው ሰዎች እኛንኑ ልንወጥቅ ሰበብ የሚሆኑ ለእኛ ህይወት መበላሸት ሰበብ የሚሆኑት እነሱ ስለሆኑ ነው እና ፊት ለፊታችሁ ላይ የምትመለከቷት አንዷ እርጉዝ ናት። ከላይ የምታዩት ድሪያ የለበሰችው እርጉዝ ናት ማለት ነው። ለዛውም ደግሞ የልትወልድ አምስት ቀን ሲቀራት ነው ይሄ ችግር የደረሰባት እና የተገደለችው ማለት ነው። በዚህ ጨካኝ ቀሱን ያደረኩባት ገዳይ ናት ማለት ነው እና ከላይ ያለችው እርጉዟ ደግሞ ሟች ናት ማለት ነው። ከነ ልጇ ነው የተገደለችው። ዘጠኝ ወር ገብታ ልትወልድ ገና አምስት ቀን ስቀራት ነው የገደለቻት ማለት ነው። የገደለቻት መኪና ደግሞ እቺ ቀስ ላይ ያደረግኩባት ሁለቱ ከአንድ ቀን ይጣሉ እና በጣም ተጣልተው ይለያያሉ። መጀመሪያ አንድ ላይ ነበረ የሚኖሩት ከዛ ከተጣሉ በኋላ ይለያዩ እና ቤታቸውም ቦታቸውም እንትን ይለያዩ እና የራሳቸውን ሕይወት መኖር ይጀምራሉ ማለት ነው። ከዛም በኋላ ደግሞ እች ያረገዘች ከተጣልተው ከተለያዩ በኋላ ማለት ነው፣ ገብቷቸዋል ካረገዘች በኋላ ደግሞ በአጋጣሚ ቀስተ ያደረግኩባት መግቢያ ላይ ያያችዋት ወርድ ወይም ደግሞ ፒንክ ከለር ያለውን ጠረሃ ያደረገችዋት ትደውል እና እቅርታ አድርጌ ልሽ አለሁ አንቺ ነበረ ያጠፋሽብኝና፣ ቅርታ እቅርታ አድርጌ ልሽ አለሁ። አሁን ደግሞ እንድንታረቅና እና አሁንም አንቺም እርጉዝ ስለሆንሽ ከጎንሽ ልሆን ፈልጋለሁ። ጓደኛ ይነሽ እና እንታረቅ ትላታለች ማለት ነው። ከዛም እሺ ችግር የለም እና ይቅርታ ካደረግሽልኝ ችግር የለም ትላታለች። ከዛ ቤት እሽመጣለሁ ትላትና የእሷ ቤት ኬክ ይዛ ትሄዳለች ማለት ነው። ያቺ ፒንክ ከለር የለበሰችዋ እና ከዛም በኋላ ከሄደች በኋላ ኬክ ይዛ የሄደችው እንደነገርኳችሁ። ከዛ ቤት ውስጥ ደግሞ ከሷ ጋር የነበሩ ብዙ ልጆች፣ ሁለት ሶስት የሚሆኑ ልጆች አንድ ላይ ነበሩና። ኬኩን ቆርጠው ሳህን ላይ አድርገው ይሰጣቸዋል፣ ለእሷም ይቀርብላታል። ይዛ ለመጠቿም ይቀርብላታል፣ ለሌሎቹም ይቀርባል፣ ለዚችም ለርጉዟም ይቀርብላታል። ከዛ እቺ ኬኩን ይዛ ሄደቿ ምግቡን እንትን ኬኩን ቢ ብላ በምትሰጥ ሰዓት እኔ አሁን አልበላም እና እናንተ ብሉ ትላቸዋለች። ከዛ ሌሎቹ ይቀማምሳሉ። እርጉዟ ደግሞ እርጉዝ ስትሆኑ የሆነ ጣፋጭ ነገር በጣም ነው የሚያምራችሁ። ሌላው የማያምረውም የሚያምረውም አለ ከዛ ጭርስ አድርጋ ተበላዋለች፣ ማለት ተቆርጦ የተሰጣትን ኬክ። ሌሎቹ ደግሞ ቀምሰው ነው የተውትና ከዛ ከበሉ በኋላ በአጋጣሚ በጣም ካፋቸው ላይ ነጭ ነገር ይመጣል ማለት ነው፣ የበሉ ሰዎች ኬኩን የቀመሱ ሰዎች ካፋቸው አረፋ ነገር ይመጣና እነሱን ቶሎ ብለው እነሱ ተርፈዋል። ግን ይህንን የበለችዋ ደግሞ እቺ እርጉዟ ነፍሷን ማትረፍ አልተቻለም ማለት ነው፣ እና ህይወቷ አልፏል ማለት ነው። የሚያሳዝነው ነገር ከነ ልጇን የሞተችው ማለት ነው። አላ ሙሉ እኔ እንጃ ወላሂ፣ ምን ማለት እንዳለብኝ ግራ ገብቶኛል። ወላሂ በአሁኑ ሰዓት ላይ ሰው ከፍቷል። የራስ የምትሉት ጓደኛ የምትሉት ለእናንተ መውደቅ ለእናንተ ህይወት መበላሸት ለእናንተ ችግር ላይ መውደቅ በጣም ምጥሩ ሰዎች አሉ ማለት እናንተ ደስታ የማይመኙ ሁሌ እናንተ እንድታለቅሱ እና ደስታ ከእናንተ እንዲርቅ የሚፈልጉ ሰዎች በጣም ብዙ ናቸው። እና እባካችሁ ውጭ ጥንቃቄ አድርጉ የምትቀርቡትን እኔ እያልኳለሁት ሁሉም ጓደኛ መጥፎ ነው እያልኩ አይደለም። አሉ፣ መጥፎ ሰዎች እንዳሉ ሁሉ ጥሩ ጓደኞች አሉ። ጥሩ ጓደኞች እንዳሉ ሁሉ መጥፎ ሰዎች አሉ። በነገራችን ላይ ደግሞ ሰው እምነታችሁን ሁሉ በሰው አታድርጉ። እምነት መኖር ያለበት ከአላህ እንጂ ከፈጣሪ በስተቀር በአሁኑ ሰዓት ላይ የሚታመን ሰው የለም። የገዛ ጓደኛችሁ የገዛ የቅርብ ቤት ጓደኛ ባዳ ነው፣ ግን የቅርብ ቤተሰባችሁ የራሳችሁ የምትሉት ሰው ራሱ ለእናንተ መውደቅ ሰበብ ይሆናሉ፣ ማለት ነው እና ተጠንቀቁ፣ እህቶቼ ራሳችሁን ጠብቁ። ማን መቅረብ እንዳለባችሁ፣ ከማጋ መሆን እንዳለባችሁ፣ ለማን እምነታችሁን መስጠት እንዳለባችሁ ጥንቅቅ ብላችሁ ሊታወቁ ይገባል ማለ በአሁኑ ሰዓት ላይ እህት ለእህቷ ጉድጓድ የምትቆፍርበት ጊዜ ነው ማለት ነው እና እናት ለልጇ እናት የልጇን እንትን ደስታ የምትነጥቅ እናት አለች ታውቃላችሁ። ብዙ እኔ የማውቃቸው ማለት ነው እና እኛ የምንኖርበት ሀገር ላይ ከተማ፣ ትልቅ ከተማ አለ። እዛ ላይ አንዲት ልጅ ቤት ገዝታ በአባቷ ስም አድርጋው ከዛ ስንት ነገር ከስምንት ክፍል ያለው ቤት ነው የሰራችው የነበረው ማለት ነው ገብቷቸዋል። ያንን ስምንት ቤት ያለበት ክፍል ሰርታ ያን ሁሉ ካደረገች በኋላ ካላስ በቃኝ ብላ ይህ ቤት ሰርታለች፣ ሱቅ ለአባቷ ከፍታለች፣ ሁሉ ነገር አድርጋ መጨረሻ ላይ ግን ሀገር ገብታ እየኖረች እያለ ቤቴን በስሜ መልስልኝ ትለዋለች አባቷን። እሺ እያላት እሺ እያላት እያታለላት ይኖርና ከዛም ደግሞ እማያገባ የለም ልታገባ ወሰነች ማለት ነው። ሀገር ገብታ ጥሩ ሰው አገኘች ከዛ ትዳሬን መያዝ አለብኝ ብላ ለአባቷ ስትነግረው አባቷ ያንን ሰው እንድታገባ አልፈለገም ለምን ካገባች ቤቱን ትወስድብኛለች ብሎ ስላሰበ ማለት ነው እና መጨረሻ ላይ ግን እኔ ፈልገዋለሁኝ እና ሞደው ሰው ነው ግዴታ ማግባት አለብኝ ትለዋለች ከዛም ታገባለች ማለት ነው ካገባች በኋላ ደግሞ ቤቴን ስጠኝና ልኖርበት ስትለው ምን ቤት አለሽ ማን አንቺ ብር እንደስልከሽ እንደሰራሁት ማን ያውቃል ምን ምስክር አለሽ ብሎ ካዳት ማለት ነው። አስቡት እንግዲህ፣ መጨረሻ ላይ ግን ስትከሰው ራሱ ወደ ክስ እንኳን መሄድ አልፈለገችም ነበረ። ክሰሽን፣ ከፈለግሽና ማስረጃ ቅርቢ ተባለች ማለት ነው እና አባቷ ነው፣ ምን ማስረጃ ታመጣለች? አስቡት እንግዲህ፣ የገዛ አባታችሁ። እኔ አባቴ ከዳኛል ብዬ በህይወቴ አላስብም። ለምን እኔ ከአባቴና ከእናቴ የሚቀርበኝ ሰው የለም። እኔ የፈለገ ክል አባት እናቴ? ይበሉ ሻልክ በእነሱ አትላክ ቢባል አልሰማም። ለምን አባት እናቶቼ ናቸው። እኔ ደስታ የሚያስደስታቸው እኔ ሀዘን የሚያሳዝናቸው ቤተሰቦቼ ነው ብዬ ነው የማስበው ማለት ነው። እና ምንም አይነት ማስረጃ ስላልነበራት የላከችበትን ብር ቢሆን እኛ በውጭ ስለምንልክ ጠቀሜታ የለውም፣ በትክክለኛ እንትን ባንክ እስካላክን ድረስ ማለት ነው። እና እንደ ማስረጃ ማቅረብ አይቻልም። ከዛ ካዳት። ከዛ በኋላ ግን እንትን ትልቅ ሽማግሌ ቀርቦ አንድ ክፍል ብቻ ነው ሰጥቷት፣ እንትን ማለት ነው እንደ ሰራተኛ አንድ ክፍል ሰጥቷት፣ ከዛ ሙሉ ቤቱን አባትየው ለራሱ አደረገው ማለት ነው። እና በአሁኑ ሰዓት ላይ ቤተሰብ ራሱ አንዳንድ ቤተሰቦች በጣም ክፉ። አንዷ ከዚህ በፊት ቪዲዮ ሰሪች የላችኋለሁ፣ አይታችሁታል። ሙሉ ቤተሰብ አስራ አምስት ዓመት የለፋችበት ቤቷን እናት ከነ ልጆቿ ቀምታት፣ ለዛውም ተደብድባ በድንጋይ የሆነ በቃ ስስ ብልቷን መታት። በሽተኛ ሆነ ለስንት ዓመት እየመገለች ወላይ፣ ኮመንቱን አስቀምጭ ላችኋለሁ። ወደታች ሆናችሁ ቪዲዮውን ማየት ትችላላችሁ፣ እኔን ካላመናችሁኝ ማለት ነው። እና ከዛ በኋላ ጤናዋን ስታገኝ ተመልሳ ወደ ስደት ነው የመጣችሁ ማለት ነው። አስራ አምስት ዓመት ስደት ላይ ቆይታ ለብታ የሰራችሁን ቤት በእናቷና በወንድሞቿ ተከዳ ማለት ነው። መጨረሻ ላይ ግን ተመልሳ ወደ ስደት ነው የወጣችው። መጀመሪያ ሰውዲ አረቢያ ላይ ነበር የነበረችው። አሁን ያለችው ዱባይ ናት። እና በውስጥ ራሷ አናግሬያታለሁ አይዞሽ ብዬ እና አሉ ብዙ ሰዎች ብዙ እንደዚህ የተበደሉ እህቶቼ በውስጥ ገብተው ያናግሩኛል። ያቺ ደግሞ ኮመንት የጻፈችልኝ ልጅ ደግሞ ማናገር አልቻልኩም። እንትን ያላናገርኳቸው ብዙ ልጆች አሉ ኮመንት ላይ የሚጽፉልኝ አሉ እንደዚሁ ችግር ውስጥ የወደቁ በአባታቸው፣ በቤተሰቦቻቸው፣ በእናታቸው በአባታቸው የተከዱ ብዙ ሰዎች ስላሉ ነው ይህንን የተናገርኩትና በጣም ከባድ ነው። ሀባይቢ አላህ ከእንደዚህ አይነት ነገር ይጠብቀን። አሁን ደግሞ እች ልጅ አምባሁን ላይ ሬሳዋ የሚገኘው እንትን ነው ሆስፒታል፣ ውስጥ ተላጃ ውስጥ ነው ማለት ነው እናተ። ቤተሰቦቿ ደግሞ የእሷን ጀና የእሷን ጀናዛ ወደ ሀገር እንዲገባላቸው ይፈልጋሉ ሀቋም እንዲወጣላቸው ይፈልጋሉ። ማነው እቺ ገዳይዋ ተይዛ የዚች ልጅ ሀቋ እንዲወጣላት ፍትህ እየጠየቁ ነው ያሉትና እስኪ ያለውን ነገር ከዚህ መረጃ ደግሞ የበለጠ ሌላ ነገር ካገኙ ይዤላችሁ የሚመጣ ይሆናል። ሀዋይ ቢጤ ጥንቃቄ አድርጉ። አላህ ይጠብቀን። በሰው ሀገር ላይ እኛ ወላሂ ስደት ሀገር ላይ ስንኖር ማለት ነው፣ ብዙ ጊዜ የምንበደለው ችግር ላይ የምንወድቀው እኛው ራሳችንን ማለት ነው እና በስስ ጎናችን ገብተው ብዙ ሰዎች የሚያጠቁን ሰዎች ስላሉ ጥንቃቄ እናድርግ። አላህ ይጠብቀን፣ የሚጠብቃችሁ ወዳችኋለሁ። ከኔ በላይ አላህ ይውደዳችሁ። ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።